ነጭ ሽንኩርት ግሬ ሽንኩርት የሎ ሽንኩርት ወይኒ ጽሁን አትክልት ነገር የለሽም ደስት ያለሽ አለኝ አቦ ፓኬጅ ጎመን አለ ዴይሊ ልብ እንደ እንቁላል ቦጭ እያለልሽ ነው ለምንድን ባቢ ሳይንስ ላይ ያለው ኮበሪ ሎጋች ለኔ ነኝ፣ ይገባውልሽ። መስዋዕትነት ከፍይብሻለሁ፣ ተረድቻለሁ። ወንድሜ የሚመጣበት ምን ይፈጥራል? እኔ ኮበ በጣም ነው የምጣላው እኮ እዚህ ሰፈር ለአንቺ ብዬ ነው እንጂ ቤት ብላ ሁለት አመት ገብቼ ወጣው ሰው ነኝ። የቱ ነው እና ምን ሊፈጥር ነው? ምን ሊሆን ነው አራት እሚቴ ቃሪዋ ምርጥ የምታቀጥል ቃሪያ ናት። የሀያ አምስት አድርጊያለሁ። ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከሰላሳ ብር ፍንክች አይደለም። የፈለገ ይቀራል እንጂ እኔ በጉልበት ይሄ መተዳደር ልጅ ነኝ እና ሰፈር ውስጥ ምንድን ነው መኳት ስሙ፣ ቶሎ ብለሽ ገዝተሽ እንጂ እዚህ ጋር አትዘብዘብኝ። የማማ ብርቅ ይሄድ፣ ሰላም በይልኝ። ብሩን እራሴ መጥቼ እወስዳለሁ። እስኪ ከቤት ሰላም በይልኝ። ወንድምሽ ነው እንደ ህንጻ የሚያክል ወንድም ወልደሁት ነው ግምተውት ነው። ቃሪያ አምባ፣ ምሳ ሸንኩርት አምባ፣ እስር ከፊታችን ላለው ብሔራዊ ምርጫ የኔና የፓርቲ መወዳደሪያ ልዩ ምልክት ጎላ ድስት ነው። ከመረጣችሁኝ በዚህ ድስት ውስጥ በኢትዮጵያ ነቀርሳ የሆኑትን ዘረኝነትን፣ ጠባብነትን፣ ጎጠኝነትን እንዲሁም ሙስናን ሙስናን ለጊዜው እናወጣታለን። እንዲሁም ተረኝነትን፣ በዝባዥነትን ኪራይ ሰብሳቢነትን ኪራይ ሰብሳቢነትንም ለጊዜው እናውጠዋለን፣ መብያችን ነው። እነዚህን ችግሮች በአንድ ድስት አድርገን ከኢትዮጵያ ምድር ላይ ለአንዴና ለመጨረሻ ጊዜ ኩክ እናደርገዋል። መቼስ እነዚህን ሁሉ ነገሮች ለማብሰል ከፍተኛ እሳት ያስፈልጋል። ታዲያ ለማገዶነት ምን ልትጠቀሙ አሰባችሁ? ያው ህዝቡን ነዋ። እንደዚህም ሳይደራጁ እንደዚህ ነው መቅጨት ሰላስቡ፣ ተፈጠረ ይቅርታ። በቃ ትንሽ ነገር ተፈጠረ ይቅርታ ማለት ነው። የኔ ፍቅር አልተረዳኸኝም እኮ ይቅርታ ነው እኮ ያልኩ። ይቅርታ ከመጀመሩ ሴት ልጅ ለመጀመሪያ ጊዜ ይቅርታ፣ ይሄ ለመለያ ስትፈልግ ነው። የኔ ፍቅር አረ መምጣት አልችልም። ማን አንዴ አንዴ መልሼ እደውልልሃለሁ። ምን ችግር ሂድ አንቺ ሂድ ብለሽኝ እንዴ ምን ችግር አለው ጓደኛ ጋር እንደምትሆነው ምን ላይ ነው እ ሴት ልጅ ከወንድ ጋር ሆና ሂድ ምንም

ሰአቱት ላየው እኔ ስምንት ሰዓት ኤኤመ ፒኤም ይላል። እኔ ቀን መስሎኝ ነው። ገንዘቡን መልሱዋ ገንዘቡን መልሱ። ሌላ ሰው ጉርጓድ ገባችሁ። ለምን ሌላ ሰው ይገባበታል? በእኔ ገንዘብ አትመልሱም። በዱአይ ማረገውን ያውቃለሁ። ታላችሁ ታ እኔ ሮፍናን መድረክ ላይ የቬሮኒካን ካልተጫወተ ምን አለ በሉኝ። አዎ መርዝ ብዱ መርዝ አስበላችሁ። አሬ ለክሊ ሎኬሽን የተሳሳተ ቦታ ነው የሚያሳየኝ። አባ የዶክተር በላይ ቤት ታውቃለህ እንዴ? አንጀላ ይሄ እሱ ማላውቀውም አለ እኮ እኔ ምንም አይታየኝም። የት አካባቢ ነው? የሆነ ኮንቴነር ብቻ እኮ ነው የሚታየኝ። ጋር ተፈቅስ አንድ ነገር እንዳለ ነው እሺ ውረድና እናውራ

የፍቅር አንድ ጥያቄ ልጠይቅህ። እኔ ከሌላ ወንድ ጋር ቺት ከማድረግብህ እና ዓለም ላለች ከምትባል ቆንጆዬ ሴት ጋር ዴት እንድታረግ ከምፈቅድልህ የትኛው ይሻልሀል? አለማችን ላይ ካለችዋ ጎማችን አስነፋችሁ? እንደ አዎ፣ እሱ ችግር የለውም ተቀይሯል። አዲስ ተገዝቷል እኮ ምን ሆነህ ነው? ተነፍሷል። አዎ ጥያቄ መልስልኝ፣ ጥያቄ መልስልኝ። እኔ ፍቅር ምንድን ነው ግልጽ አድርጊያት፣ ጥያቄው ምን እንደሆነ አዩ። እኔ ከሌላ ወንድ ጋር ቺት ከማረግብህና አንተ ግን ዓለም ላይ አለች ከምትባል ቆንጆ ሴት ጋር ዴት ከምታደርግ የትኛውን ትመርጣለህ? መኪናው ሰስፔንሽን ከቀዘነ አካሄዱ ጥሩ አይደለም፣ ስለዚህ መስተካከል አለበት። ይሄ መኪና መስተካከል አለበት። እሱ በቃ ይገባል። እሱ ይሰራል። በቃ እሱን ቶ እኔ የምጠይቅህን ጥያቄ ብቻ መልስልኝ እዴ እኔ ከሌላ ወንድ ጋር ቺት ከማድረግብህ እና አንተ ከቆንጆ ሴት ጋር ዴት ከምታደርግ የትኛው ይሻላል? ቤታችሁ ላይ የጸዳ ልብስ ልበሱ። እንደው ፈጣሪ ቤት ውስጥ የጸዳ ልብስ ልበሱ። ከየት ነው ያንን ኮተት የምታመጡት? እኔ የማይሸጥ ልብስ ነው እኮ ቤት ውስጥ ሴቶች የምትለብሱት። የምታመልጣኝ መስሎ ነበር። ቆይ ማነህ? አንተ ማነህ? አሁን አንድ ደቂቃ ብቻ ነው መሰጠህ። አንተ ነህ ወይስ አይደለም? ቆይ ማለት አልገባኝ። ማነህ? ድጋሜ አልጠይቅህም። አንተ ነህ ወይስ አይደለም? ቆምን። አሀ አትናገርም? ትናገራለህ ወይስ አትናገርም? ነግሬህ ነበር። ከዚህ በላይ ስቃይን አሳይሃለሁ። አንተ ነህ ወይስ አይደለም? ዲኒኩ ግራ ገባኝ። ምንድነው